አሰላም አሌይኩም እንዴት ናችሁ? እኔ ደና ያለው፣ እንዴት ናችሁ? ዛሬ ያው በጨለማ መጥቻለሁኝ። ለቪዲዮ ጥራት ይቅርታ እንጠይቃለን። ቪዲዮ እየሰራሁኝ በመሀል መብራት ስለጠፋ ነው፣ እንደዚህ ጨለማ ነው እንደመታዩት ዩት መብራት ጠፋ። ግን እኔ አላቆመን ብዬ እንደዚህ ባትሪ አብርቼ ላይ ላይ ነው እየሰራ ያሉት እና ለቪዲዮ ጥራት ይቅርታ እንጠይቃለን። ወንድ ልጅ ከአንቺ እንዲርቅ የሚያደርጉ ነገሩ ያልተነሳ ስልክ ላይ በፍጹም ደጋግመሽ እንዳትደውዪ። አንዴ ደውለሽለታል አይደል? ሚስድ ኮል ይቀመጣል። ሲያዩ ራሱ መደወሉ አይቀርም። በፍጹም መቀጥቀጥ የለብሽም። 10፣ 15 ከደወልሽ ምንድነው ጥቅሙ? ያ ነገር በደንብ ነው ዋጋሽን ዝቅ የሚያደርገው። ካየሁ መመለሱ አይቀርም። ድጋሚ መልሶ ካልደወለ ደግሞ ሊያውራሽ አልፈለገም ማለት ነው። ስለዚህ አንዴ መደወል በቂ ነው። ደጋግመሽ በደውልሽ ቁጥር ፈላጊ እንደሌለሽና ራስሽን ወደዛ እያስናቅሽ ካንቺ እንዲርቅ ነው ይሄ ልጅ የምታረጊው። ስለዚህ በፍጹም ስልክ ደጋግመሽ አትደውዪ። አንዴ ከደውልሽ በቂ ነው። ካየ እና ሊያውራሽ ከፈለገ ራሱ ይደውላል። ነገር ግን ለምን አልደወልክም? ከዛም በኋላ ጭቅጭቅ፣ ደጋግመሽ መደወል ካላየው እኮ ሲያየው መደወሉ አይቀርም። ሊያወራሽ የሚፈልግ ከሆነ ካላየው ሲያየው መደወሉ አይቀርም። ስለዚህ ሶስተኛ ለእኔ ብቻ ጊዜ፣ ለእኔ ብቻ ሰዓት፣ እኔም ብቻ አውራ እያለች መቆጣጠር፣ ከልክ በላይ ለእኔ ብቻ እኔ እኔ እኔ እኔ ብቻ የምትይ ከሆነ ፍቅረኛሽ ነው ኦፍ ኮርስ ጊዜ ሊሰጥሽ ይገባል። ነገር ግን ለአንቺ ብቻ ጊዜ በፍጹም የራሱ ጊዜ ያስፈልጓል። ከጓደኞቹ ጋር ከቤተሰቡ ጋር ዘና የሚልበት ራሱን የሚያዝናናበት የራሱ ጊዜና ሰዓት ያስፈልገዋል። ሙሉ ሰዓቱን ለአንቺ ሰቶም አይሆንም። ስለዚህ በቁጥጥር ውስጥ አታስገቢ። ልጁን እስር ቤት ያለው ያህል ነው የሚሰማው። ከጊዜ በኋላ ይደብሯል። የፍቅር ፍቅር ግንኙነት ይሰለቸዋል። በቃ ድብር ነው የሚለው። ለአንድ ለሁለት ቀን እንኳን ዝም ሊልሽ ይችላል። ለሶስት ለአራት ቀንም እንደዛው። ግን ከጊዜ በኋላ ይህንን የፍቅር ግንኙነት ቀስ እያለ መራቂ ይጀምራል። ስልክ አለማንሳት ምናምን ነገር። ስለዚህ በፍጹም ጊዜህን በሙሉ ስጠኝ እንዳትይ። ጊዜ እንደ ፍቅረኛ ሊሰጥሽ ይገባል አው ነገር ግን ያለውን ጊዜ ሙሉ ለእኔ ስጠኝ ማለት ስግብግብነት ነው። በፍጹም ያንን ነገር እንዳታርጊ። የራሱ ጊዜ ያስፈልገዋል። ለአንቺ ደስ ሊልሽ ይችላል። ከጊዜ በኋላ ግን ይሰለቸዋል። እኔ እኔ ብቻ እሱን ስሜት ማትረጅ ሴት ከሆንሽ የትኛውም ወንድ የማትረዳው ሴት ጋር መሆን አይፈልግም ሳይወድ በግዱ ትቶሽ ይሄዳል ካንቺ እንዲርቅና እንዲፈራሽ ነው ምታርጊው ካንቺ ጋር መቼም ነው የማይቀጥለው በዛ ልክ ምትቆጣጠሪ ከሆነ በፍጹም አራተኛ ከልክ ያለፈ ቅናት ቅናት እኮ አሪፍ ነገር ነው ፍቅር ውስጥ መጠኑን ሲጠብቅ ፍቅር ሲያሸንፈው አንቺ ቀንተሽ እሱ ሲያባብልሽ ያ ደስ ይላል እሱ ደስ የሚል ቅናት አይነት ነው ድርቅ ያለ ቅናት ማነሽ ምንድን ነሽ ለምንድን ነው ያወራችሁ ለምንድን ነው ሰላም የምትላት ለም በጣም የሚያስጠላ ነገር ነው። ሁሉም ወንድ የሚደብረው ነገር ነው። ቅናት ልኳን ስጠብቅ ደስ ትላለች፣ ነው እሺ? ምናም ብለሽ እሱ ሲያባብልሽ ቶሎ የምትመለሽ ከሆነ ያ ያበደ ደስ የሚል ፍቅርን የሚያጣፍጥ ቅናት ነው። ነገር ግን ድርቅ ያለ በቃ፣ ምንም ግግም ያለ ቅናት አለማመን ነው። ስለዚህ በዛ ልክ እንዳትቀኝ፣ ቅናትሽን በልኩ አድርጊው። አምስተኛ ያለሱ እንደማትኖሪ ደጋግመሽ መናገር። በቃ እኔ ያላንተ መኖር አትችልም፣ አንተን ካጣው ሞታለሁ። ያላንተ አትሞችም፣ ማን እንደሞተው ትኖሪያለሽ። ያ ዩካን ሰርቫይቭ ጭንቅላቱ ውስጥ የሚያስጠላ ጉራ ይፈጥራል። ሳይወድ በግዱ ልጁ በራሱ እንዲመካ ራሱን ከፍ ከፍ እንዲያረግ እዛ የፍቅር ግንኙነት ውስጥ ሜይን ኬይ እንደሆነ ነው የሚያስበው። በቃ ያለሱ ያንቺ ህይወት ባዶ እንደሆነ እያሰበ ኩራት ኩራት ይለዋል። ስልክ አለማንሳት፣ ቀስ በቀስ በቃ አንቺ ላይ ጌታ ልሆን ይላል። ፍቅርሽን የምትገልጭበትን መንገድ ምርጭኝ። ያላንተ መኖር አልችልም እኔ ሞታለሁ እና እሱ ፍቅርን የሚገልጽ መንገድ አይደለም። ዶክተር የምትናገሪው ነገር አስተውይ። ከዚህ በፊት ብዬሻለሁ፣ ሰው መኖር የማይችለው እግዚአብሔርን ካጣ ብቻ ነው ትችያለሽ መኖር ያንን ደጋግመሽ መናገር በጣም የሚያስጠላ ነገር ነው እሱ ጭንቅላት ውስጥ የሆነ የሚያስጠላ ስሜት ይፈጥራል ያንን ነገር እንዳታረጊ ደጋግመሽ እንዳትነግሩ ያለሱ መኖር እንደማትችል ስድስተኛ ከአምስተኛው ጋር ትንሽ የሚመሳሰል ነገር አለው ከልክ በላይ ተለማማጭ አትሁኚ ሁሌ ተለማማጭ ሁሌ ስትጣሉ አንቺ ይቅርታ ጠያቂ በማላችሁ አለመግባባት ሲፈጠር አንቺ ተሸናፊ አትሁኚ ያ እሱ ሁሌ ትክክል ነኝ ብሎ እንዲያስብ ያደርጋል እና መቼም ነው ይቅርታ ማይጠይቅሽ ሁሌ አንቺ ብቻ ይቅርታ ጠያቂ ትሆኛለሽ። በቃ እኔ ፐርፌክት ነኝ፣ እኔ አልሳሳትም፣ እኔ ትክክል ነኝ፣ እኔ ያልኩት ልክ ነው የሚል ደረቅ ፍቅረኛ ነው ከጊዜ በኋላ የሚኖርሽ። መቼም ቢሆን ሊያዳምጥሽ ዝግጁ ያልሆነ በራሱ መንገድ ብቻ የሚመራ የራሱን ስሜት የሚከተል ስግብግብና ድንዝ ያለ ፍቅረኛ ይኖርሻል ከጊዜ በኋላ። ስለዚህ አንቺ ተለማማጭ አትሆኚ። ዝም ካለ አንቺም አንዳንዴ ዝም በይ፣ ራሱ መጥቶ ይለማመጥ። ሁሌ አንቺ በተለማመጥሽ ቁጥር፣ ሁሌ አንቺ ይቅርታ ባልሽ ቁጥር፣ ሁሌ ከእግሩ ስር በተገኘሽ ቁጥር ይንቅሻል፣ ዝቅ ያደርግሻል። ሁሌ እኔ ልክ ነኝ ማለት ይጀምራል። ሁሌ አንቺ ስህተት እንደምትሰሪ መንገር ይጀምራል። ያ ደግሞ የሚጎዳሽ አንቺን ነው። ጭንቅላትሽ ውስጥ የማይሆን ነገር እየቀረጸ ነው የሚሄደው። ነገ ላይ ያጠፋሻል፣ ያበላሽሻል። ስለዚህ ሁሌም ተለማማጭ አትሆኚ፣ ሁሌም ይቅርታ ጠያቂ አንቺ አትሆኚ። ያ ልክ አይደለም። ሁሉም ሰው ለጥፋቱ ራሱ ይቅርታ መጠየቅ አለበት። ፍቅር ውስጥ አንዳንዴ ለሌላኛው ሰው ጥፋት እኛ ይቅርታ እኮ እንጠይቃለን። አዎ ያንን ሰው ማጣት ስለማንፈልግ። ያ ነገር ግን በልኩ ይሆን፣ ገደብ ይኖረው። ከልክ በላይ የሆነ ሲመጣ ያኝ ሰዎች ራስወዳድና ግብዞች ይሆናሉ። ሁሌም ጥፋት እንደማይሰሩ ማሰብ ይጀምራል ያስተምራል ያ ደግሞ አንቺን ነው መልሶ የሚጎዳሽ። ያንን በፍፁም እንዳታረጊ። ሰባተኛ ሁሌ ሀሳቡን የምትቃረኝ ከሆነ የሆነ መልካም ነገር ሲያስብ ኔጌቲቭ ካረግሽ፣ ሀሳቡን ሲነግርሽ የምታፈርሽበት ከሆነ፣ የሆነ ነገር መልካም ነገር ለአንቺ ሲነግርሽ ከመደገፍ ይልቅ የምታገዩ ከሆነ ኧረ እንዲህ አይደለም እያልሽ ዝቅ የምታረዩ ከሆነ ከአንቺ ይርቃል። የምሬን ነው የምልሽ። ወንድ ልጅ ሞራል የምትሆነው ሴት ይፈልጋል። ከምንም በላይ በቃ ማንኛውም ወንድ አቅም፣ ብርታት፣ ጉልበት የምትሆነው ሴት ይፈልጋል። የሆነ ነገር ሲሰራ አዎ አሪፍ ነው ግን ችን እንዲሽ ብታደረግ እያለች የምታስተካክል ነው ማኔጅ የምታረገው የምታግዘው፣ ጠንካራ ሴት ይፈልጋል። ነገር ግን ሁሌም በተቃራኒው የምትቆሚ ከሆነ ሀሳቡን ትተሽ የራስሽን ሀሳብ ብቻ የምትሰጪ ከሆነ የሱን ሀሳብ ለመቀበል ዝግጁ ማቶኝ ከሆነ የልጅ መኝ ቀስ እያለ ካንቺ መራቅ ይጀምራል። ሌላ መልካም ሀሳብ የሚሰጠው ሰው ይፈልጋል። ስምንተኛ ወቀሳ። ብዙ ጊዜ ተናግር ያለው ወንድ ልጅ ወቀሳ በጣም ነው የሚጠላው፣ ቅፍፍ ይለዋል። በቃ የሆነ ስህተት ከሰራው እዚህ ጋር ልክ አይደለም እቺን አስተካክለሽ ለአሪፍ ከሆነ ግን እችኛ እያልሽ እንጂ አስተያየት መስጠት ያለብሽ በአንተ ምክንያት እንዲጎኘ እንዲተፈጥሮ እንደዚህ ተበላሽ ተየው ምናምን የጊዜ ጉዳይ ነው እንጂ ጥሎ ይሄዳል። በቃ ወቀሳ ትችትማ አይወድም ወንድ ልጅ። ያንን ነገር አስተካ የሆነ እንዲያስተካክል የምትፈልጊው ነገር ካለ በፍቅር በመልካም መንገድ አስረጅው። ግን ግግም ባለ ወቀሳና ትችት መቼም እንዲያስተካክል አታረጊውም፣ እንደውም ይብስበታል። ዘጠነኛና የመጨረሻው ብዙ የወንድ ጓደኞች ካሉሽ፣ አረ ችግር የለው ምንም ምናምን ሊል ይችላል። ግን ቀስ በቀስ ከአንቺ መራቅ ይጀምራል። በጊዜ ረገድ ልክ ከአንቺ እየሸሸ ይመጣል። ምንም ያክል ቢያምንሽም ምንም ያክል ቦታ ቢሰጥሽም፣ ኖርማል አይደለም። ከአንድ ወንድ ጋር ጓደኛ እያልሽ መላገግሽ ለሱ ኮንፈርት አይሰጠውም። ቀስ በቀስ እየደበረው ነው የሚመጣው። ዛሬ ኖርማል ነው ቢልሽ ከጊዜ በኋላ እንደደበረው ያስታውቅበታል። ስለዚህ ብዙ የወንድ ጓደኞች አይኖርሽ። ብዙ አይደለም አንድ የወንድ ጓደኛ አይኖርሽ። ጓደኛሽን፣ ፍቅረኛሽን፣ የቅርብሽም፣ ባልሽም የወደፊቱ የልጆችሽ አባት እሱ ይሁን ህይወትሽ ውስጥ። ጋይስ መብራት ጠፋ፣ ምንም ማድረግ አይቻልም። አሁን ራሱ ባትሪ አብርቼ ነውና እየሰራሁለት። ማብራት ጠፋ። በጣም ይቅርታን እንጠይቃለን። ጨለም ብሏል ቪዲዮ ማለት ነው። እና ልጁ ያለው ነገር ትክክል ነው። እና ያንዳንድ ሴቶች ሰምታችኋል፣ እንግዲህ ተጠቀሙበት። የምር ቆፍጠን ቆምጠጥ ለማለት ሞክሩ እስኪ። በጣም እሱ ነው የሚያከባብረውም ፍቅርንም የሚያበዛው እሱ ነው። እሺ ሁሉ ነገር ማለት በልክ ሲሆን አሪፍ ነው። እኔ እንደዛ ይሰማኛል። በልክ ሲሆን ነው አሪፍ የሚሆነው። ሁሉም ነገር በልክ አድርጉት። እሺ እና በሌላ ቪዲዮ እስከምንገናኝ ሰላሙን ሁሉ መብራቱን ጠፍቷል እንግዲህ ላይክ ሰብስክራይብ እያደረጋችሁ እሺ ቻው